እንቅልፍ ለምንድነው ማትተኙት? አንድ ሰው እንቅልፍ የሚያጣበት ብዙ አይነት ምክንያቶች ሊኖሩት ይችላሉ። አዲስ የሆነ የህይወት ኢቨንት ኖሮ ስትረስ ሊፈጠርበት ይችላል። የቫይታሚን መዛባቶች፣ የሆርሞን መዛባቶች፣ የስነልቦና ችግር፣ እነዚህ አይነት ነገሮች ሊፈጠሩ ይችላሉ። ስለዚህ አንድ ሰው በተደጋጋሚ እንቅልፍ ማጣት ሲያስቸግረው መጀመሪያ ጀነራል ቼካፕ አድርጎ ሆርሞኑ ቫይታሚኑን ምኑን ቼክ አድርጎ እነሱ ነገሮች ካልተስተካከሉ ወይም ባላንስ ያለ የለው ነገር ካለ እሱን ነገር ከማከም እንጀምራለን። ግን ሁሉን ነገር ቼክ ተደርጋችሁ ኖርማል ከሆነ እንዴት አድርጋችሁ እንቅልፋችሁን ማስተካከል እንደምትችሉ እነግራችኋለሁ። በመጀመሪያ ደረጃ ስሊፕ ሃይጅን የሚባል ነገር አለ። ይሄ ነገር ምንድን ነው? ለእንቅልፍ የሚሆን ትክክለኛ ኤንቫይሮንመንት እና ትክክለኛ ማይንሴት ማስተካከል ነው። መጀመሪያ ካፊን እንቴክ ነው። ስለዚህ ማንኛውም አይነት ካፊን፣ ቡና፣ ሻይ ምናምን ከሰዓት ጀምሮ አትጠጡ። ካፊን ኢንቴክ የምታደርጉ ከሆነ ስድስትና ከስድስት በፊት አድርጉት። ታኝበትና የምትነቁበትን ኮንስታንት ታይም ማድረግ ስለዚህ ሁለት ሰዓት ከተኛችሁ ሁለት ሰዓት ከተነሳችሁ ያንን ነገር ቢያንስ ለ21 ቀን መደጋገም ነው። መብራት አጉቶ መተኛት፣ ስክሪን ማየት እና ሌሎች ነገሮች፣ ብሉ ላይት እና ሌሎች ላይቶች ስላሉ ላይት ሲኖር ብዙ ጊዜ ሜላቶኒን የሚባል ሆርሞን አለ እንቅልፍን ሊያመጣ የሚገባ ሆርሞን እሱን ፕሮዳክሽኑን ይቀንሳል። ስለዚህ እንቅልፍን ሊያዛባ ይችላል። ስለዚህ ስክሪን ወይም ላይት አጠገባችሁ እንዳይኖር ከምትተኙበት ሰዓት በፊት አልጋ ላይ መንከባለል አቁሙ። ሌላ ነገር የምታደርጉ ከሆነ ከአልጋ ላይ ሳይሆን ሶፋ ላይ ወይም ወንበር ላይ ተቀምጣችሁ አድርጉ። ቤርታይም ሩቲን የሚሆንላችሁ ነገር አንድ ነገር አስተካክሉ። ብዙ ሰዎች መጽሐፍ ያነባሉ ከእንቅልፍ በፊት ኤክሰርሳይዝ ይሰራሉ፣ ስኪን ኬራቸውን ያስተካክላሉ። የሆነ ኮንስታንትሊ ልታደርጉት የምትችሉት ከመተኛታችሁ በፊት ሩቲን ይኑራችሁ። ስሊፕ ሃይጅናችሁን ከጠበቃችሁ በኋላ ማድረግ ያለባችሁ መልቲቫይታሚኖችን መውሰድ ነው። ብዙ ጊዜ ደግሞ ሜላቶኒን ሰፕሊመንቶች እና ማግኒዥም ሰፕሊመንቶች እንቅልፍ በደንብ አድርጋችሁ እንድትተኙ ያደርጋችኋል። ስለዚህ እነሱን ሰፊ መርቶች ገዝታችሁ መዋጥ ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። እንደዚህ አይነት ቲፖች ከፈለጋችሁ ደግሞ ፎሎ ማድረግ እንዳይረሳ። ባይ ባይ።